አቤቢ ካም ቱ ዱባይ ማለት አሁን ነው። የማዳም ቅመሞች ምንድን ነው የነካን? አንዳንድ የማዳም ቅመሞች ግን ምን ሆናችሁ ነው? አዩኬ ጋይስ እንደ ልብ ግዙ እንጂ እንደ ሙሌ ደግሞ ልብ ይገዛል። እንደ በቃ ብልህ ሆኑ እያልኳችሁ ነው። አንቺ ግርድና እየሰራሽ ያለሽበት ሀገር ላይ ለመዝናናት ካንች ተሽሎ ለመጣ ሰው አሳልፈሽ ብርሽን የላብሽን የጉልበትሽን ስንት ጠብር ግፍ ብለሽ እንቅልፍ አተሽ ማዳም እየጮኸችብሽ፣ ነይ ሂጂ፣ ሩሄ ታሌ፣ ሂጂ ናይ የሚባለው ነገር አልሰለችሽም? አምጭው፣ ውሰጂው፣ ጂቢ፣ ወዲ ቀስሊ፣ ነድፊ አልሰለቸሽም? የምሬ ነው። አልሰለቸሽም? የመጣው ኮ ይሄ ሰው አንቺን ቪዚት ላይ ያደርግ አይደለም ወይም ደግሞ የደከምሽበትን እያንዳንዷን ስቃይ ለአንድ ቀን ትራይ ላይ ያደርግ አይደለም። የመጣ ሊዝናና ነው ፈታ ሊል ነው። ገብቶሻል። አንቺ በሁለት ዓመት የምትሰሪውን ገንዘብ እሱ በአንድ ወር ያገኘዋል። ምን ቤተነሸ ታዲያ ለሱ ብር ለጋ ብቻ ለመዝናኛ ትብለሽ ብር የምትሰጫቸው የምር ወቁበት ለሚሰጠውም ለማይሰጠውም ምንድን ነው እናንተ? ላምናችሁ እንደ የምትታለቡት የመጣ ሁሉም ያልባያችሁ? ተርፏችሁ ነው። ዓላማ የላችሁም የሚረዳ ቤተሰብ የላችሁም። የሚረዳ ሰው አጣችሁ? ምንድን ናችሁ? ከአንቺ የበለጠ እኮ የሚያገኝ ሰው ነው ይሄ ሰው የመጣበትን ዓላማ ይ አንቺ ዱባይ ላይ ስምንት ዓመት አስር ዓመት ስትሰሪ እንደኔ ዱባይን አታቂያትም። እኔ ለራሱ አላውቃትም ዱባይን ስንት ዓመት ኑር ያለውኝ አላውቃትም። እነሱ የሚዝናኑበት ቦታ ላይ አይንሽን እንኳን ማንሳት አትችም፣ ለአይንሽ እንኳን ማየት አትችም። የለሽማ እሱ እየተዝናና ነው። ታዲያ ምን ታደርጊያለሽ? ምን እያደረጋችሁ ነው? አንዳንድ እኔ አላቅም፣ እንዴት እንደምታስቡ አላቅም። እኔ ምን ብጌ ይህ እኮ ስጦታ እንደዚህ ብለ ስንናገርም በቃ ምን አገባችሁ እኛ ለምናመጣው ለሰው ስጦታ አይሰጥም ወይ ትላላችሁ ለሚሰጠውም ለማይሰጠውም እያነሳችሁ እያወጣችሁ ትሰጣላችሁ እስኪ ከተረፋችሁ ለእኔ ስጡኝ ኧረ ለእኔ ስጡኝ ስንት የምሰራበት ስንት ዓላማ ስንት የምደርስለት ሰው አለ እውነት ተርፏችሁ ነው ስጡኝ እስኪ ጉድ እኮ ነው እስኪ እንደኔ የተቃጠለችዋ ደግሞ ልቧ ጨጓራ የተቃጠለ በዚህ ምክንያት አንድ እህታችን ቲክቶክ ላይ የሆነ ሀሳቧ ተመቸኝና አመጣውላችሁ። እሷን ደግሞ እናያት እና አዳምጣት እስኪ። ልብ ከገዛችሁ የሰውነት አካል ይሸጣል እያ ላይ ብሸጥ ይሄን አክል ዶላር፣ ይሄን አክል ዶላር ያወጣል። ብትገዙ ይሻላችኋል። ልብ ሰበር ዜና። የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? አንድ ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን አንዶር ሙሉ ሸፋጣ የሸፈጥንበትን አንዶር ሙሉ እላይ እታች ያልንበትን አንዶር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳን በጎቹ ተናግረዋል። ከዜናው ጋር ሳራ ነበርኩ እየሰገጣችሁ